ልጁ ቢለፋ ቢለፋ ሚስት የምትሆነውን ሴት አላገኘም እና ለዚህ ችግር መፍትሔ ያገኝ ዘንድ ወደ አንድ አባት ሄዶ መፍትሔ ለማግኘት ፈለገ። አስቦም አልቀረም የሚያውቋቸው አንድ አባት በቅርብ ነበሩና ካገኛቸውም በኋላ ሰላም ተሰጥቷቸው ጉዳዩን ለማስረዳት ለመናገር ጀመር። ንግግራቸውም ይህን ይመስል ነበር። ልጁ አባቴ፣ እንደው አንድ ነገር ላማክሮት ነበር ይላቸዋል። ሽማግሌውም አባት አረ ቀጥ ልጄ ደግሞ ምክር ፈልጌ ነው። መካሪ ካለ እኮ ህይወት ቀላል ነው ይሉታል። ልጁ ምሽ አባቴ፣ ያለና ቀጠለ ጥያቄውን። እኔ ሚስት ለማግባት ብዙ ለፋው፣ በእኔ በኩል ዝግጅቴን ጨርሼ ነበር፣ ግን አልተሳካልኝም አላቸው። ሽማግሌው አባትም ጥሩ ነው ልጄ፣ እስኪ ምን ምን አድርገሃል የሞከርከውን ንገረኝ መጀመሪያ ይሉታል ልጁም ሳምንቱን ሁሉ አምላክ ሚስት እንዲሰጠኝ ጸልያለሁ። እንደገናም በትንሹ ሞክራለሁ አለ። ሽማግሌው አባትም ሌላስ ምን አደረግክ አሉት። ልጁም ሌላ ምንም አላደረግኩም ይኸው ነው ይላቸዋል። ሽማግሌው አባትም ጥበበኛ ናቸውና ይኸውን፣ የእኔ ልጅ ና እስቲ የሆነ ቦታ ልውሰድህ ይሉትና ቅርብ ወዳለ የበቆሎ ማሳ ወሰዱት። አሁን የምታደርገውን ልንገርህ፣ በዚህ የበቆሎ ማሳ ውስጥ ገባና ደስ ያለህን፣ አይንህ ውስጥ የገባውን በቆሎ መርጠህ አምጣልኝ። እናም የማስጠነቅቅህ ነገር አንዴ አይተ ከሄድክ በኋላ ተመልሰ ሌላ መምረጥ አትችልም። ሌላኛው ህግ ደግሞ የተሰጠ በዚህ መስመር መምረጥ ነው አሉት። እና እሳቸው በማሳው ዳር ላይ ቁጭ አሉ። ልጁም የተባለውን ለማድረግ ሥራ ጀመረ። ወደ ታዘዘለት መስመር ገባ። መጀመሪያም እንደገባ ደስ የሚል በቆሎ አገኘ። ዋው እያለ እያደነቀ ቀጠለ። የተሻለውን ሆነ መምረጥ ወደ ውስጥ ገባ ልጁም የተሻለውን አገኛለሁ እያለ ጉዞውን ቀጠለ። እያለ እያለ መሃል ደረሰ። ቀጥሎም እንዲህ አለ ፣ አይ የተሻለ ቀጣይ ስለማገኝ ልቀጥል አለ። ነገር ግን በሄደ ቁጥር የሚያገኘው የበቆሎ ቁመና፣ በውበትም በጥራትም በቁመትም በማፍራትም ከበፊቱ የተሻለ አይደለም፣ እየቀነሰ ነው የሚሄደው። አሁንም ልጁ ጉዞውን ቀጠለ፣ ግን ሳያውቀው የበቆሎ መስመር ጫፍ ላይ ደረሰ። በዚህ ጊዜ ወደኋላ እንዳይመለስ ደግሞ እጋለ ሽማግሌ ወደኋላ መመለስ አትችልም ብሎታል። ልጁም ወይኔ፣ መጀመሪያ ላይ የነበረውን መርቼ ብሆን አለና ተጸጸተ። የግድ ደግሞ አንድ በቆሎ መርጦ ይዞ መሄድ አለበትና የቆመበትንም ቦታ ያለውን በቆሎ አየ። ሲመለከተውን በጣም የደቀቀ፣ የቀጨጨ፣ ያላደገ ውበቱ የጠፋ የማይሆን ሆነበት። ያንን ሁሉ ውበት ያለውን በቆሎ አልፌ አሁን ይዤ ልሄድ ነው አለና አማራጭ ስለሌለው የደቀቀውን በቆሎ ቁርጦ ወደ ሽማግሌው ይዞት ሄደ። ልጁም አባቴ ይኸው የመረጥኩት በቆሎ አላቸውና ሰጣቸው። ሽማግሌው አባትም ተቀብለውት ሽማግሌው አባትም ተቀብለውት እያገላበጡ አዩትና ልጄ፣ ሌላ የተሻለ በቆሎ አተ ነው ይህን የቀጨጨ የደቀቀ ውበት የሌለው የተበላሸ በቆሎ ይዘ የመጣኸው አሉት። ልጁም አይ አባቴ፣ አግኝቼ ነበር። መጀመሪያ እንደ ገባው ቀጥሎ ያለው በቆሎ አሪፍ ነው እያልኩኝ ሳላውቀው የበቆሎ ውበት እየቀነሰብኝ መጣ። መጨረሻ ላይ ያገኘሁት በቆሎ ይሄ ሆነ። በእርስዎ ህግ መሠረት ደግሞ ወደኋላ መመለስ አልችልም። እዚያው መጨረሻ ላይ ያገኘሁትን በቆሎ ነው ይዤ የመጣሁት አላቸው። ሽማግሌውም አባት እና መርጠ ይዘኸው በመጣው በቆሎ ደሰኛ ነህ አሉት። ልጁም ደሰኛ አደለሁም አላቸው። ሽማግሌውም አባት ለምን አሉት። ልጁም አይ ከዚህ በላይ መምረጥ እችል ነበር፣ መጀመሪያ ላይ እንደገባው ጥሩ በቆሎ አግኝቼ ነበር አላቸው። ሽማግሌው አባትም አሁን ይህን በመስራት ምን ተማርክ አሉት? ልጁ ምን እንጃ ያው ዝም ብለው ነው ያለፉኝ አላቸው። ሽማግሌው አባትም አየህ ልጄ አሁን ከሠራኸው ነገር ራሱ አይን ለማየት አልቻለም። ይህን ደግሞ እንድትሠራው ያደረግኩት እንድትማር ብዬ ነበር። ምን መሰለ፣ መጀመሪያ ላይ በቆሎ ማሳ ውስጥ እንደገባ የሚያምር ያፈራ፣ ውበት ያለው በቆሎ ስታገኝ ይሄ ለኔ ምርጥ ነው በቂ ነው አላልክም? ይህ ማለት አንተ የምትፈልጋት ሴት አጋርህ ቅርብ ነች። በእርግጠኝነት ላንተ ቅርብ የሆኑ ሴቶች አሉ። ከእነርሱ ውስጥ ምርጥ ማግባት አልቻልክም ማለት ነው። ቀጥሎም ወደ ማሳው ስትገባ ጥሩ ውበት ያለው እያገኘ ሄድክ። እርሱም ምርጫ አልነበረም ይሄ ማለት ከአካባቢ በቅርብ ያሉት ሔዋኖች አሉ። እነርሱንም አይንህን ከፍተህ ትኩረት ሰጥተህ ማየት መቅረብ አልቻልክም። ማየትና መቅረብ መወሰንም አልቻልክም። ቀጥሎም ወደ ማሰው ባይበልት እየገባ ስትሄድ በቆሎ ውበቱና እይታው እየቀነሰ ሄደ። አንተ ግን የተሻለ አገኛለሁ ያልክ መጨረሻ ላይ ደርሰ የቀጨጨ፣ ያላፈራ፣ የጨነገፈ በቆሎ ይዘ መጣ። ይህ የሚያሳየው የቅርብህን ሳይሆን በሩቅ ያሉትን ያልተሰጡህን እያየ ርቅ ሄድክ። ብዙ ርቀ ሳትሄድ በቃይ ማለት ነበረብህ፣ ግን ያን አላደረግክም። ይህ ደግሞ ያንተ ችግር ነው። አሁን የመጨረሻው ምክሬ ይሄን ልጅ አስተውል፣ አገናዝብ፣ ሩቅ አትመልከት። ያንተ ነገር ቅርብን የምታገኘው የሩቁና የማታውቀው በየትኛውም ሁኔታ ለመቀራረብ መስዋዕትነት ያስከፍልሃል። አንዳንድ የአጋርህ ቅርብ ልትሆን ትችላለችና አይንህን ከፍተህ ትኩረትህን ትኩረትን ሰጥተህ ማየትና ማዳመጥ ጥሩ ነው። ሩቅ አትሂድ። ያንተ ሚስት ያለችው በቅርብ ነውና አስተው ለመምረጥ፣ አስተው ለመርመር እያት፣ አጥናት ደሞ ሰባት ቀን ብትሰልይም ስታያት ልብህን ያስደነገጠችውን አናግራት፣ አትፍራ። ለመልካም ሐሳብ እስከሆነ ድረስ አምላክም ይረዳሃል። ብዙ ምርጫ አታብዛ፣ ፍላጎትህንና መስፈርትህን ቀንስ። ዋናው ነገር ትዳር ውስጥ ገብተህ የምታገኘው ፍቅር ነው። ልጁም የተሰጠውን ምክር ተቀብሎ ለመተግበር ለራሱና ለአምላኩ ቃል ገባ። ይህ የሁላችንም ታሪክ ነው፣ በሁላችንም ሕይወት የሚከሰት ነው። ስለዚህ እኔ ከዚህ ልጅ ታሪክ የተማርኩትን ላስረዳችሁ አልችልም። ምክንያቱም እናንተም ከእኔ እኩል ተምራችኋልና። ለዚህ ቻናል አዲስ የሆናችሁ ሰዓቷ ሁኖና ሰብስክራይብ አድርጉ። ቪዲዮንም ላይክ አድርጉ።